ሩታ እንግዲህ አብርሽን እንዲሁም ደግሞ ዳኔን እንዲሁም ደግሞ ሌሎችንም እያንጨረጨረቻቸው ትገኛለች ማለት ነው። እንግዲህ ምርጫዋን መርጣለች። ህይወቷን እየኖረች ነው የምትገኘው። ሰላም እፈልጋለሁ ብላለች። ነገር ግን ሰላሟን ሊሰጧት አልቻሉም። አንዴ ጽጌ ትመጣለች፣ አንዴ ዳኔ ይመጣል፣ አንዴ ሜሪት መጣለች፣ አንዴ ማይመጣ ሰው የለም። ይሸመግሏታል፣ እንደዚ አርጊ፣ እንደዛ አርጊ። የድሯ እሩታ መስላቸው እንደፈለጉ ሊጫወቱባት እንደፈለጉ ሊያዟት እንደፈለጉ በህይወቷ ላይ ገብተው ሊወስኑ ይፈልጋሉ። እሩታ ግን አሁን ላይ ማንንም እየሰማች አይደለም። ምርጫዬ ይሳቅ ነው ከይሳቅ ጋር ተመችቶኛል፣ ስለዚህ ተውኝ፣ ሰላም ነኝ እያለቻቸው ትገኛለች። አብርሽ ደግሞ እንግዲህ ፉንፉን እያለ ይገኛል። ዳኒም ደግሞ የድሮ ባህሪውን ጸባዩን እንግዲህ

ይልቅምና ይዞት መጥቷል እሱ ምን እንደሚያንጣጣው ምን ከታች ከላይ እንደሚያረገው ምን እንደሚያሽቃብጠው። አንድ ሰሞን ፍቅር ይዘዋል፣ አንድ ሰሞን ጥላቻ ይዘዋል፣ አንድ ሰሞን ደግሞ ያሳብዷል፣ አንድ ሰሞን ጤነኛ ይሆናል፣ አንድ ሰሞን ይቅርታ ይጠይቃል፣ አንድ ሰሞን ያብዳልና የሱ ምን እንደሆነ ምንነቱም አይታወቅም፣ ባህሪውም መያዣ መጨበጫ የለውም። አንድ ሳምንት ጽጌን ያፈቅራል፣ አንድ ሳምንት ሩታን ያፈቅራል፣ አንድ ሳምንት ደግሞ ሜሪን ያፈቅራል፣ አንድ ሳምንት ደግሞ ራሱን ያፈቅራል ማለት ነውና በዚህ ሁኔታ ላይ ያለው እሱ ግራ የገባው ሰውዬ ነውና ወደ አብርሽ ስመጣላችሁ፣ አብርሽ እንግዲህ ሩታ ከዚህ በኋላ ምንም ማድረግ አልችልም፣ እሷም ወስናለች፣ እኔም ወስኛለሁ፣ እሷም ቆርጣለች፣ እኔም ቆርጫለሁ፣ ስለዚህ ከዚህ በኋላ ምንም ያገናኘን ነገር የለም በማለት ተናግሯል ማለት ነው። ዳኒ ጠርቶት መጥቷል። ከዳኒ ጋር ብዙ ነገር አውርተዋል። አብርሽ ደግሞ የተናገራቸው ብዙ ንግግሮች አሉ። ከነዛ መሀል አንድ ሴት ልጅ ከቤት ወጣ ካደረች አትሆነኝም፣ አልፈልጋትም፣ ልትሆነኝ አትችልም በማለት እንግዲህ ተናግሯል። እንግዲህ የተፈቀደው ወንድ ልጅ ውጭ ላይ ወጦ አድሮ ከሌላ ሴት ጋር ሴት ሲያረግ አድሮ ምናምን እንደፈለገ ሆኖ ምናምን መጡ። ኢትስ ኦኬ ኖርማል ነው። ኢትዮጵያ ውስጥ ይሄ ነገር ኖርማል እንዴ? ወንዶች ረ በስማ ምን ችግር አለው? በቃ ሄደው ከፈለጉ ሴት ጋር እንደፈለጉ ሲጠጡም የሆነ ነገር ሲያረጉም ምናምን ፋፈሽ ሲሉ አሸሸገዳሜ ሲሉ አድረው ከዛ ጠዋት ቤታቸው ቢሄዱ ባለትዳር ከሆኑ ሴቶች ቁጭ ብሎ ቤታቸው ይጠብቋቸዋል። ኖርማል ነው። ቢያጠፉም ይቅርታ ይላሉ ማለት። ሴት ልጅ ግን አንድ ቀን አንድ ቀን ከጓደኛዋ ቤት የሚሆን ከእናቷ ቤት የሚሆን በረንዳ ላይም ትደር የሆነ ብቻ የት እንዳደረች እንኳን ሳይታወቅ በቃ እችል ሴት በቃ ባለጌናት፣ ምን አድርጋለች፣ እንደዚህ አርጋለች፣ እንደዚህ ነው የሚወሰነው የሚታሰበው ማለት ነው። እና ያቺ ሴት ልጅ ግን ምናልባት ወጣ ካደረች ወጣ ካደረች አንድ ሴት ልጅ ማለት ስለ ሴት እያወሩ ያለሁት ሴት ማለት በቃ ራሷን የምታከብር ሰውን የምታከብር ለራሷ ክብር ያላት ሴት በቃ ባጭሩ ስለዚች አይነት ሴት ነው የማውራው። እና እሷ ሴት ከቤቷ ቢመራት ብትጣላ፣ ብትናደድ፣ ብትበሳጭ የሆነ ነገር ቢፈጠር ሄዳ ልታድር የምትችለው በዛ ከተባለ ጓደኛዋ ቤት ነው ወይ ደግሞ እናቷ ቤት ነው ወይ ወንድሟ ቤት ወይ አጎቷ አክስት፣ ዘመድ ቤት የምትቀርበው ሰው ቤት አለቀ። ከዛ ውጪ ልትማግጥ፣ ሆን ብላ ወንድ ልትደረድር፣ ወንድ ልታተራምስ ወጣ አታድርም። እና የአብርሽ አባባል በጣም ስለገረመኝ ነው ማለት እሷ አባባሉ እንዴት ነው? አብርሽን እወደዋለሁ የእውነት ነው የምላችሁ፣ በእውነት ለሱ እወደዋለሁ። ግን ደግሞ ያደረገው የሚናገረው ንግግሩ ያስቀኛል፣ የማይባል ነገርም ሲናገር በቃ ይገርመኛል። እና አሁን ከዚህ ንግግር የተረዳሁት ምንድነው፣ በቃ ለወንድ ልጅ ወጦ ለማደር ምናምን ኖርማል ነው። ምክንያቱም ሩታ ተናግራለች፣ በጣም ብዙ ቀን አንተ ወጠ ስታደር ምን ብይሃለው ብላለች። አብርሽ ግን አንድ ቀን ሩታ ወጣ ደረች ብሎ እሪ ነው ያለው በቃ እሪ ከዛ በኋላ ነው በቃ የሚገባው የሚይዘው የሚጨብጠው ያጣው እና ሌላኛው ደግሞ የታዘብኩት ነገር ምንድን ነው አብረሽ እስከ ዛሬ ዝም ብሎ ነበራ ከማንም ሰው ጋር ስላልሆነች ከዳኒ ጋር ተለያየችና ከዳኒ ጋር መጣላታቸው ምናምን ሲለኝ ጸጥ አለ ሰላም ሆነ ምናምን ነገር ከዛ ነገሩ ተረሳ እሱም የፈለገውን ነገር ማድረግ ጀመረ ማለት ከዛ ይሄ ልጅ ሳቅ ሲመጣ ደግሞ እንደ አዲስ በቃ ግንፍል ብሎበት ፍቅሩ ተነሳበት ማለት ነው በእርግጥ እንደሚወዳት መቶ ፐርሰንት ነግራቸዋለሁ አብረሽ ከሩታ ውጪ እንደው የእውነት እንኳን አያድርገውና ፈጣሪ የእውነት እንኳን አድርጎት ቢለያዩ ማለት ነው እንደ ሩታ የምትሆንለት ሴት የትም ዓለም የትም ዳር የዓለም ጫፍ ሊያገኝ አይችልም። ብዙ ነገር ሆናለታለች እች ሴት፣ እች ሴት ማለት ነው። በጣም ብዙ ሺህ ዋጋ ከፍላለታለች እች ሴት ማለት ነው። ለአብርሽ ስትል እናቷን ትታ የመጣች ሴት ናት። ዝም ብላችሁ ሌላውን ተውት፣ ቀላል ነው ኖርማል ነገር ነው። እች ሴት ማለት ነው ለአብርሽ ስትል አባቷን ጥላ የመጣች ሰው ናት። እች ሴት ማለት ነው ለአብርሽ ስትል ሀገሯን ለቅ የወጣች ሴት ናት። አስቡት ዝም ብላችሁ ምን ያህል ዋጋ እንደከፈለች ስንቴ እንዳለቀሰች በሱ ምክንያት ስንቴ ብዙ የማይወሰኑ ከባባድ ውሳኔዎችን እንደወሰነች ስንቴ እንደተንቋሻሽ ስንቴ ስንተም ተመልካች እንትንፈልገሽ ነው፣ ከወንድ ልጅ ወንድ ልጅ ተከትለሽ ሄድሽ፣ ባለቄ ነሽ እንደዚህ ቃላቱን መጠቀም አልፈልግም፣ እየተባለች ዋጋ የከፈለችው ማለት ነው። ለፍቅር ስትል ነው። ሩታም ጠልታው እንዳይመስላችሁ እንደዚህ እየሆነች የምትገኘው ግን አብረሽ ወደ ራሱ እንዲመለስ ነው እየፈለገች ያለችው፣ ዛሬም ማለት ነው። ለነገራችሁ የምፈልገው ነገር እና ተከፋፍላችሁ አሁን ዳኔ ምትናን አብርሽን ለብቻ የምትሳደቡ ሰዎች አላችሁ፣ ሩታንም ለብቻ የምትሳደቡ ሰዎች አላችሁና ብታርፉ የተሻለ ነው ብዬ ነው የማስበው። ለምን መሰላችሁ? ነገ እናንተ ናችሁ እጃችሁን አጨብጨባችሁ የምትቀሩት ማለት። ሁለት ከአንድ ራስ ሁለት ምላስ የሚባል ነገር በሕይወት የምጠላው ነገር ነው። አንድ ሰው እንዴት ነው ሁለት ነገር ሊናገር የሚችለው? ወይ አይን መያዝ አለበት ወይ ደግሞ ወይ እውነት ወይ ሐሰትን መያዝ ነው ያለበት፣ አይደለ? አንዳንዶቻችሁ ግን የሆነ ቦታ ሐሰት ትላላችሁ፣ የሆነ ቦታ እውነት ትላላችሁ። ማለት ግራ ግብትብት ያላ፣ እዛም እውነት፣ እዚህም እውነት፣ እዛ ማሰት፣ እዛ ማሰት። ይህን ነገር ነው እያደረጋችሁ የምትገኙት። አብርሽና አብርሽ እና ሩታ ይኸው እኔ እቀጣለሁ፣ የፈለጋችሁትን ዛሬ ምዬ እነግራችኋለሁ ማለት ነው። አብርሽ እና ሩታ እስከ መጨረሻው ከተለያዩ እኔ እቀጣለሁ። የእውነት ሩታ ልባ ውስጥ ያለው አብርሽና አብርሽ ብቻ ነው አብርሽ ውስጥም ሩታ ነው ያለችው። ከዛ ውጭ ሌላ ማንም ሰው የለም እና አሁን እንደ አዲስ እንግዲህ ነገራቶችን እያሰፉ ነው ሄዱት። እኔ ዳኒን ለምን እንደሚያገኙት ጥያቄ ምልክት ይሆንብኛል። አብርሽም ሩታ ምንድን ነው እንደ በግ ነይ ስትባይ ትይጅ። በቃ ሩታ የፈለጉ የራሽን ሰላም፣ የሆነ ህይወት ከይሳ ጋር ምርጥ የጊዜ አሳልፊ። ለስራ ነው የተገናኛችሁት አቃለው፣ ጥሩ ጊዜ እያሳለፋችሁ ነው አቃለው፣ አብርሽን እያቃጠላችሁ ነው እስከ መጨረሻው አቃለው። ዳኒንም ጽጌንም ሌሎች የሚቃጠሉ ሰዎች አሉ የሚንጨረጨሩ ይንጨርጨሩ ይቃጠሉ። እናንተ ህይወታችሁን ኑሮ በቃ ለምንድን ነው ሁሌ ማለት ለተመልካች ራሱ ትንሽ ክብር አይኖራችሁም? ማለት ሩታ በእናትሽ ራስሽን አስከብሪ፣ ከምንም በላይ አብርሽም ራስህን አስከብር። ዳኒ የሁላችሁ ጸባዩ በቃ እንደ ቫምፓየር ነው የሚቀያየረው የሆነ እስስት የሆነ ነገር ነው ማለት ያው አንድ ቀን ሰላም፣ አንድ ቀን የሆነ ነገር። አሁን ደግሞ ጭራሽ በፊት እኔን የማፈቅራት እያለ መጣ። በቃ እሷን ስትወስድብኝ አልፈልግ ምናምን አለ። ከዛ ደግሞ አሁን ደግሞ ከአብርሽ ጋር መታረቅ አለባቸው አለ። ከዛ አብርሽ ጋር መታረቅ አልፈልግም ስትለው ደግሞ በቃ እንደዛ ከሆነ ድሮ የምታውቂውን ዳኒን ታይዋለሽ በጣም በመጥፎ ነገር እመጣብሻለሁ እያለ ደግሞ ይዝትባታል። ማለት ለምን ደስተኛ ሆነች ነው ይህን ያህል? በፈጣሪ ስም ምን እየሆናችሁ ነው ግን? ማለት በቃ ወደ ራሳችሁ ተመለሱ። ዳኒ ተው። አያገባኝም ስላንተ አንዴ እብድ ስለሆንክ ምንም አይያዝም አይጨበጥም። ግን አንዳንዴ ያስቀኛል፣ አልዋሻችሁም። ተንጎለኛ ነው ግን በጣም ያስቀኛል። በቃ ማለት የሆነ እንዴት ነው የሆነ ሰው ከመሬት ተነስቶ ዝም ብሎ እንደዚህ ነው ብሎ የሚያወራው ከመሬት ተነስቶ ፈልጋታለሁ፣ አፈቅራታለሁ የሚልበት ረ ጉዴ። ሰኞ ሩታን ያፈቅራል፣ ማክሰኞ ጽጌን ያፈቅራል፣ ሮብ ደግሞ ሜሪን ያፈቅራል። ሜሪማ በጥፊ ብላ ላገችው፣ በቃ ፊቱ ተጣሞ ቀር። ወይኔ ጉፋን፣ በይዘኝ በደንብ ልስክ ፈልጌ ነበርና ተጣሞ ቀረ። ወይኔ የሜሪ ጥፊ ግን ያገኘችው ድርግም። በቃ ዳኒን መታችሁ በጥፊ ቸንቦ አረገችሁ። አብርሽን ደግሞ ሩታንም እንደዛው ፍቅርንም እኔ ያሳዘነች ግን ፍቅራት የኔ ቆንጆ በጣም ያሳዘነች ፍቅር ስትመታ ነው። በእርግጥ የሰው ልጅ በዱላ ማመን የለብንም ሁሉም ስህተት ነው። መመታት የለባቸውም፣ ግን ለዳኒ በቃ ይገባዋል። እና ምን ልላችሁ ፈልጌ ነው። እሷ እንኳን ውልቅ ብላ ወጣለታለች እና አያገባ ምን አገባውን አንተ ዱሮ አፈራረስ ከሆነ አብሮ ቢሆኖ ራሱ ማለት ነው የምታፈርሰው። እጄን አላስገባም ከዛ በኋላ እኔ የምወጣለሁ ያልከው ውሸት የእውነት። እንደውም መጀመሪያ ቀድመ ገና አብሮ እንደዋሉ አብሮ የሆነ ፍቅር እንዴት ልበለው የሆነ ቀን ላይ ስቅ የሆነ የፍቅር ቀን ሲያሳልፉ ራሱ ማለት ነው፣ ያኔ ነው አንተ ነገር ተንኮል የምትጀምረው። ጽጌ የራሷ አትቀርም። ያኔ ማ እንደ ጭራ ነው የምትከተለው። አብርሽ እኔ ለምን እንደሆነ ባላውቅምና የራሳችሁን ህይወት ኑሩ። በቃ አብርሽ በቃ ዳኒ በቃ ሩታየ የሚብቃሽ በቃ። ሰው መርጠሻል፣ ጥሩ ጓደኛ አግኝተሻል። የሚያስብልሽ የሚጨነቅልሽ አብሮሽ እያበሻሸቀልሽ ነው። ላይክ ኩል ነው በቃ ከሙድሽ ጋር ሄዷል። አንቺ የምትፈልጊው አይነት ሰው ነው ምናምን። ነገር ግን በፍቅር አብራችሁ እንደማትኖሩ ፈጣሪ የሚያውቀው ነገር ነው። እናንተም አንቺም እሱ የምታውቁት ነገር ነው። እኛ የምናውቀው ነገር ነው። ለጊዜው ነው ግን ይህ ነገር አንደኛ መቆየት የለበትም። ለራስሽ ጊዜ ስጪ፣ በቃ ባጭሩ ለራስሽ ጊዜ ስጪ። ቪዲዮ ስሪ፣ ችግር የለውም። ሶሻል ሚዲያ ላይ አትጥፊ። አንቺን ደስታ፣ አንቺን ፈገግታ እንፈልጋለን። ደግሞ ሰሞኑ እንዴት አባቷ ነው ያማረባት። ቆንጆ የሆነች ልጅ ና ስለ ይስቅ በጣም ብዙ ነገር እያወራ ነበር ዳኒ። እግዚአብሔርን ሁላችሁንም ይበልጣችኋል። በጣም ጅንን የሆነ ኮሩ የሆነ የሆነ ኢትዮጵያዊ ሀበሻ የሆነ ሰው ነው። የእውነት ነው የምላችሁ፣ በጣም ምርጥ ሰው ነው። እኔ በሃይማኖታቸው ቢገናኙ ቢመሳሰሉ ማለት ነው ከሩታ ጋር ቢጣበሱ አልላችሁ ምክንያቱም አብርሽ ስላለ ግን ይቦንሳቸዋል። በቃ የሆነ እርጋታው ትዕግስቱ እንዴት ነው የሆነ በቦክስ እንዳላጭላ የሆነ ሳ ላ የሚወጣው ቀን ያስቀኛል። ግን ቀልዱ ቀልድ ነው። ወደ ራሳችሁ ተመለሱ። አብርሽም እብሩታም አንዳንዴ ወላችሁ እንደ ቀልድ እልህ ምናምን የጀመርነው ነገር አሁንኛ እዚህ ጋር ስቀንም ሀሳብ ሰጠንበትም ልናልፍ እንችላለን። ግን በሪል ላይፋችሁ ላይ የሆነ ነገር ሊፈጠር ይችላል። ይሄ በጣም የሚያስጠላ ነገር ነው። የማትመልሱት የማታስተካክሉት ውስጥ ድንገት ሳታስቡት ሕይወት ወደ የት እንደምትወስዳችሁ አታውቁምና ስለዚህ ወደ ራሳችሁ ተመለሱ፣ የራሳችሁን ሕይወት ኑሩ እና በቃ ይብቃችሁ፣ አትጨቀጨቁ ልላችሁ ነው የምፈልገውና እባካችሁን ራሳችሁን አታዋርዱ ስላችሁ በቃ ለራሳችሁ ክብር ስጡ፣ በቃ ተመልካችንም አክብሩ። በእናንተ ምክንያት እኮ ብዙ ሰው የሚጨነቃል አሁን ረመዳን ነው፣ ሁሉም ሰው ስራ ነው ስለዚህ በቃ ዘና የሚያደርግ ቪዲዮ ላኩ፣ ልቀቁ። የእውነት የሚያዝናና የሚያፍታታ ቪዲዮ። ለምንድን ነው ሁሉ የምትጨጋጨቁት? እና ዳኒ ደግሞ በእናትህ በራስህ ህይወት ስራ በቃ አቅሙ አለ፣ ታዋቂ ነህ፣ በጣም ሁሉ ነገር ማድረግ ትችላለህ። ግን ወደኋላ ተመልሰ በእነሱ ህይወት ላይ ከመፈትፈትህ ውጣ። በቃ ይብቃ። በቃ እናመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ አድርጉ።